ያሰራ ፈተናው መብዛቱ የሚጎትተው መብዛቱ፣ ሳንቲም አገኘን ስንል ሰራተኛው ይገባ ሰራተኛው ለስራ ስን ሳንቲም ይጠጣ ብዙ ነገር ያለውና ነገር ግን ምክንያቱም ባልነግራችሁ እንኳን ምክንያቱም አልነግራችሁ ዝሮ ዝሮ አንዳንድ ችግሮች ስላሉ በነዛ ምክንያት ነው። ወተት ተብሎ የሰነበተውና ተጓጉሎ የሰነበተውና አሁን ሰሞኑን ስራው ይጀመራል። እንግዲህ ስራችንን እንሰራለን። ለህንፃው የሚያስፈልገውን አሸዋውን፣ ጠጠሮውን፣ ስሚንቶውን የሚያስፈልገውን ነገር አድርጉ። ህንፃ ኮሚቴው ጎን ቆሙ። ህንፃ ኮሚቴው ምን ጎደላችሁ፣ ምን ባሳችሁ፣ ምንድን ነው የከበዳችሁ እያላችሁ ህንፃ ኮሚቴዎቹንም አማክሯቸው፣ ጠይቋቸው፣ ተረዷቸው። ከነሱ መረጃውን ታገኝታላቸው። እኛም ስህተት ከሆነ የሌላም ችግር ከሆነ ታገኝታላቸው እና ከህንፃ ኮሚቴው ጎን መረዳት የምትፈልጉትን ነገር ከዛ የምትረዱ ይታገዛችኋል። ደስ ውላችሁ እንዳረፈዳችሁ ሌላ ነገር መናገር አልፈልግም። ደስ ውላችሁ እግዚአብሔር እያመሰገናችሁ ወደ ቤታችሁ እንድትገቡ ነው የምፈልገው። ሁላችሁም በጸሎት ተነሱ። አቤቱ የሰራዊት ጌታ ቸሩ አምላካችን በቸርነት በምረት ጠብቀው ሌሊቱን በአገልግሎት አሁኑ በዝማሬ እንድናገለግል ስለፈቀድክልን ቃለህንም ስላሰማ ስለመከርከንም ስላስተማርከንም እናመሰግናለን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ህዝባችንን በአጽረ መስቀልህ ባርከ እንድትጠብቅልን ሁላችንን ከመከራ ስጋ ከመከራ ነፍስ ሲሰውረን ይሰውረን። ቀኑን የበረከት የሰላም የፍቅር ቀን ያድርግላችሁ። ክፉ ነገር አይጠማችሁ። በቸርነቱ በምሕረቱ ይጎብኛችሁ። የእመቤታችን የድንግል ማርያም ምልጃ በረከት ከእናንተ ጋር ይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ መደላችንን ይቅር በለን፣ እኛም የበደሉ እንደምንል አቤቱ ወደ ፈተና አታግባን፣ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር፣ ምስጋና ዘላለም አሜን። መገዳችን ምስጢር ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በነፍስሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ሲበድሉ ተለይተሽ እጅ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ብሉ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ሁሉ ያስተሰምዘን ለዘላለሙ አሜን።

የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ይቅር ይበላችሁ ይቅር ይበላችሁ። የካህናት አለቃ ኢየሱስ ክርስቶስ ሆይ ላለፈው ይቅር ይበላችሁ፣ ለሚመጣው ከክፉ ነገር ይጠብቃችሁ። አባቶች ካህናት ወንድሞች ዲያቆናት፣ በዚህ ቅዱስ ቦታ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህጻናት፣ ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥት ሰማያት የበቃን የተዘጋጀን የተመረጥን ያደርገን ዘንድ ዚዮማር ለክርስቶስ እያለ አስራ ሁለት ጊዜ ተለምነው ስለላቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳት ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ ማርያም እያልን አስራ ሁለት ጊዜ እንድንለምን። በእንተ ማርያም እያልን ጌታዬ አምላኬ ኢየሱስ ክርስቶስ